የትንሣኤ በዓል ወይም ፋሲካ በደረሰ ጊዜ በየቤተ ክርስቲያናቱ የሚዘመር ዝማሬ ነው። ተነስቷል የሚለው ዝማሬ በጣም የምንወደው ከልጅነታችን ጀምሮ ስንዘምረው ያደግን፣ አሁንም በቤተ ክርስቲያን በተለይ እንዲ ሲዝናል በሆኑ ጊዜያቶች ላይ በጣም ቀድሞ ወደ አይምሯችን የሚመጣ በጣም የተወደደ ዝማሬ ነው። ዛሬ ይህንን ዝማሬ ከኔ ጋር አብረን እንዴት አድርገን ቀለል ያለ ሐርመኒ ሰርተንበት አብረን ይህንን ዝማሬ እንዘምራለን። ይህንን ዝማሬ በሐርመኒ ምን ያህል ሞር ውበት እንደሚጨምርበት ሞር ምን ያህል ቆንጆ መዝሙር ሊሆን እንደሚችል ደግሞ አብረን እንመለከታለን። በዚያውም ደግሞ እንኳን አደረሳችሁ መልካም የትንሣኤ በዓል ይሁንላችሁ ለማለት ደግሞ እወዳለሁ። ይሄ የትንሣኤ በዓል እንግዲህ ጌታ ኢየሱስ ክርስቶስ በእንጨት ላይ በመሰቀሉ እጆቹ በችንካር በመቸንከራቸው እግሮቹ በሚስማር በመመታታቸው ጎኑ በመወጋቱ ይህንን እያሰብን ለእርሱ የምናዝንበት ሳይሆን በደስታ እንኳን ሞተልኝ እንኳን ይህ ሁሉ ስቃይ በእሱ ላይ ደረሰ እያልን ጌታን የምናመሰግንበት ነው። ምክንያቱም በእርሱ ሞት ህይወትን አግኝተናል። እርሱ ባይሞት ይህንን የከበረ ህይወት ልናገኝ ስለማንችል ማለት ስለዚህ የደስታችን ጊዜ ነው ማለት ነው። ኢየሱስ ክርስቶስ ተነስቷል። ይሄ ደግሞ እኛም አብረን ከርሱ ጋር በመነሳታችን ሴሌብሬት የምናደርገው የምንደሰትበት በጣም ክቡር የሆነ ህይወት ነው ማለት ነው። ጌታ ኢየሱስ ክርስቶስን ለማታውቁ ሰዎች ብትኖሩ ዛሬ ወደዚህ ክቡር ህይወት እጠራችኋለሁ። ይሄ ህይወት የተወደደ ህይወት ነው፣ የዘላለም ህይወት ነው። ጌታ ኢየሱስ ክርስቶስን ብታምኑ ለዘላለም ታርፋላችሁ፣ የዘላለም ህይወት ታገኛላችሁ።

ሰላም ይብዛላችሁ። ለማታውቁኝ ሰዎች ዘማሪ ሔኖክ እባላለሁኝ። ይሄ ከክናንያ የመዝሙር አገልግሎት እየተላለፈ የሚቀርብላችሁ በዝማሬ አገልግሎት መንፈሳዊና ቴክኒካዊ ፓርት ላይ እያነሳን የምንወያይበትና የምንማማርበት መንፈሳዊ ቻናል ነው። ዛሬ ለመጀመሪያ ጊዜ ወደዚህ ቻናል ጎራ ያላችሁ ሰዎች እንደምታተርፉበት ስለማምን ሰብስክራይብ ብታደርጉት በጣም ብዙ ሀሳቦችን እንመካከራለን፣ እንማማራለን፣ ታተርፋላችሁ ብዬ አስባለሁ። ለዚህ ቻናልም ቤተሰብ የሆናችሁ ሰዎች በድጋሚ ስለተገናኘን ደስ ብሎኛል። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ በትትና ጠይቃችኋለሁ። ማንኛውም ሀሳብና አስተያየት ካላችሁ ይህን ቪዲዮ ከተመለከታችሁ በኋላ በኮሜንት መስጫው ላይ ሀሳባችሁና አስተያየታችሁን ልታስቀምጡ ትችላላችሁ። ይህንን ቪዲዮ እስከመጨረሻ መከታተላችሁን እንዳትረሱ። ሃርመኒ ማለት በአማርኛ ሕብረ ድምፅ ማለት ነው። ሁለት እና ከሁለት በላይ የሆኑ ድምፆችን ሳይመልታይነስ በሆነ መልኩ ስንዘምራቸው እነሱ ድምፆች በጆሮችን ላይ በጣም ቆንጆ ሕብር ያለው የሚያምር ድምፅ ይፈጥሩልናል ማለት ነው። ስለዚህ እነዚህ ማለት ለምሳሌ ባለፈው ባነሳውት በአርፔጆ ያለው ቪዲዮችን ላይ ዋን ስሪ ፋይቭ እና ከዛ በኋላ ዋና እንላለናል። በዲያቶኒክ ሜጀር ስኬል ላይ ማለት ነው። ስለዚህ ሲ ለምሳሌ ሲ ኢ ከዛ በኋላ ጂ ከዛ በኋላ ደግሞ እንደገና ሲ። እነዚህ ለምሳሌ አራቱ ድምፆች ሃርሞናይዝድ የሚያደረጉ ድምፆች ናቸው። ምክንያቱም ኮርድ ስኒዝ ብዙ ጊዜ ይህንን ኪ እንጠቀማለናል። ሲ ሜጀር ኮርድ ስኒዝ። ስለዚህ እነዚህን ድምፆች ለምሳሌ እንደ መዘመር ብናረጋቸው እነዚህ ሳሜል ትኔስ የሆኑ ሶስት ወይም አራት ድምፆች አንድ ላይ ስንሰማቸው በመዝሙር ውስጥ ሃርሞናይዝድ የሆነ በጣም የሚያምር ድምፅ ይፈጥሩልናል ማለት ነው። ስለዚህ ማንኛውንም ደስ ያለንን ድምፅ የተለያዩ ስለሆኑ እነሱን ሃርሞኒ እናርጋቸው ብንል አንችልም ማለት ነው። ነገር ግን የኮርድ ፓተርንን ተከትሎ እነሱን አዘማምሮች ብንዘምራቸው ለጆሮችን በጣም ደስ የሚልና ሃርሞናይዝድ ያደረገ ድምፅ ይፈጥሩልናል ማለት ነው። ዛሬ ተነስቷል የሚለውን ሶንግ ይህንን አሁን የነገርኳችሁን ፓተርን ወይም መንገድ ተከትለን እንዴት ቆንጆ የሆነ ሃርሞኒ እንደምንፈጥር አብረን የምንመለከት ይሆናል። እያንዳንዱን ኪዎች እያንዳንዱን ለሃርሞኒ የተጠቀምኩባቸውን እያንዳንዱን ድምፆች ሃርሞኒ ዋን፣ ሃርሞኒ ቱ፣ ሃርሞኒ ስሪ፣ ሃርሞኒ ፎር ሃርመኒ ፋይፍ እያልኩኝ እስከ አምስት ድምፅ ድረስ ነው ያወጣኋቸው። አምስት ድምፆችን ነው አንድ ላይ ሃርመኒ አድርገን ብን ዘምረው ማለት ነው። ስለዚህ እነዚህን ድምፆች ለየብቻቸው ምን ይመስላሉ፣ ከዛ በኋላ አንድ ላይ ደግሞ ስንዘምራቸው ምን ይመስላሉ የሚለውን ነገር በተወሰነ መልኩ ይረዳቸዋል። በጣም የሚጠቅማችሁ ይሆናል ብዬ አስባለሁ። ሃርሞኒ ለመዘመርም ይህንን ትሬንድ ወይም ይህንን ኤክሰርሳይዝ ብታደረጉ በጣም ይጠቅማችኋል። እንዲሁም ደግሞ ሃርሞኒ መዘመር በጣም የሚጠቅመው ጆሮችን በተለይ ሶልፌጆን፣ አርፔጆ የሆኑ ኤክሰርሳይዞች፣ ከዚህ በፊት ስለ ሶልፌጆም ስለ አርፔጆ ቪዲዮ ሰርቻለሁ። ጆሮቻችን በትክክል መደዳውን የሆኑ ቀጥ ያሉ ድምፆችን በስነስር መለየት እንዲችል አርፔጆ የሚሆኑ የዘለሉ እየተዘለለ ወይም የድምፅ ርቀቶችንም በስነ ስርዓት ጆሮችን ፐርፌክት በሆነ መልኩ መለየት እንዲችል፣ ሃርመኒ ደግሞ ሞር ከተለያዩ ሰዎች ጋር በተለያየ ድምፅ ስለምንዘምር ጆሮችን ለሙዚቃ ድምፆች በደንብ ሻርፕ እንዲሆን፣ ድምፆችን እያንዳንዱን መለየት እንዲችል፣ ጆሮችንም ጉሮሮችን በደንብ ሻርፕ እንዲሆን የሚረዳ አዘማመር መንገድ ስለሆነ ይህንን መንገድ በተወሰነ መልኩ ይሄ የምንሰራው ኤክሰርሳይዝ በደንብ ነው የሚጠቅማችሁ አስባለሁኝ። ወደ ሃርማኒው ንግባ። የመጀመሪያው ዜማ ይህንን ይመስላል። ስንዘምረው ይህንን ኪኖ የሚመስለው እስቲ አብረን እንስማው። ተነስቷል ተነስቷል ተነስቷል ተነስቷል። ይሄ ድምፅ ነው ማለት ነው። አንድ ኪኖ አይታችሁት አይታችት ከሆነ ታታታ ታታታ የሚል አንድ ድምፅ ላይ ብቻ ነው ማለት ነው። ስለዚህ ይህን የመጀመሪያው ድምፅ ሁለተኛው ዜማ ደግሞ ከመጀመሪያው ድምፅ የተለየ ዜማ ነው። መነሻችን እዚህ ላይ ተዚኪ ላይ ማለት ነው። እስቲ አብረን እንሞከረው፣ ሁለተኛውን ደግሞ። ተነስቷል ተነስቷል፣ ተነስቷል ተነስቷል። ይህንን ይመስላል ማለት ነው። ሁለተኛው ድምፅ ትንሽ ከመጀመሪያው ቀጠን ያለ ድምፅ ነው፣ ለየት ያለ ድምፅ ነው። ስለዚህ ሁለተኛው ይህንን ይመስላል። ሶስተኛው ዜማ ወይም ወፍራሙ ዜማ ደግሞ ይሄንን ይመስላል። እስቲ ስሙት። ተነስቷል ተነስቷል ተነስቷል ተነስቷል አራተኛው ድምፅ ደግሞ ትንሽ እስካሁን ካልናቸው ድምፆች ትንሽ ቀጠን ያለ ነው። እስቲ አብረን እንስማው ተነስቷል ተነስቷል ተነስቷል ተነስቷል አያችሁት? ይሄም ተመሳሳይ ነው። አንድ ድምፅ ላይ ማለት ነው። ከዋናው ዜማ ጋር ትንሽ የዜማ አካሄዱ ተመሳሳይ ነው። አንድ ኪ ላይ ተነስታታታ እንደዚህ ይመስላል ማለት ነው። የመጨረሻው ደግሞ አምስተኛ ያስገባሁት ድምፅ ደግሞ ቀጠን ያለ ድምፅ ነው። ትንሽ የሚፈታተን የድምፅ አይነት ነው። ቀጠን ያለ ነው ግን እስቲ ስሙት። ይህን ነው። ተነስቷል ተነስቷል ተነስቷል ተነስቷል አትንሽ ፋልሴቶ የሆነ ድምፅ ኖራል። ስትሰሙት በጣም ከበድ ያለ ቀጭን ስለሆነ በጣም ስለዚህ ይሄንን ድምፅ ነው ማለት ነው ያስገባውት። ስለዚህ የመጨረሻው ድምፅ ይሄንን ይመስላል። ስለዚህ እነዚህን አንድ ላይ ስንሰማቸው ደግሞ ይሄንን ይመስላሉ። ተንስቷ ተንስቷ እንዲህ በዚህ ቪዲዮ ስለ ሃርመኒ በጣም ጥሩ ነገር አግኝታችኋል። እንዴት ሃርመኒ ኢዝሊ ሊሰራ እንደሚችል ተረድታችኋል ብዬ አምናለሁ ተስፋ አደርጋለሁኝ። በጣም እንደወደዳችሁትም እርግጠኛ ነኝ ማለት ነው። ይህንን ቻናል እስከዚህ ድረስ መታችሁ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ልታደርጉ በትህትና ጠይቃችኋለሁ። ማንኛውም ጥያቄ፣ ሀሳብ፣ አስተያየት ካላችሁ በኮቪንድ መስጫው ላይ ልታስቀምጡልኝ ትችላላችሁ። ይህንን ቪዲዮ ደግሞ ይጠቅማችኋል ብላችሁ ለምታስቧቸው ሰዎች ሼር በታደርጓቸው ይህንን በትህትና ጠይቃችኋለሁ። ስለ ቮካል ኤክሰርሳይዝ ስለ ዝማሬ ስለ አምልኮ መማር የምትፈልጉ በዚህ አቅጣጫ ራሴን ማሳደግ ማወቅ ፈልጋለሁ እግዚአብሔርን ዊዝ ኤክሰለንሲ ዊዝ ስኪልፉሊ ማገልገል ፈልጋለሁ የምትሉ ሰዎች ደግሞ ስክሪን ላይ በምትመለከቱት ስልክ ቁጥር እየደወላችሁ ኮንታክት ብታደረጉኝ፣ በኦንላይንም ይሁን በአካል ተገኝታችሁ መማር የምትችሉበት አማራጮች ስላሉ ኮንታክት ብታረጉኝ እነዚህን እድሎች መጠቀም ትችላላችሁ ማለት ነው። አብራችሁን ስለቆያችሁ በጣም እጅግ አድርጌ አመሰግናችኋለሁ። በሌላ ቆንጆ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል። አመሰግናቸዋለሁ። ቴንክዩ። ተባረኩ። መልካም በዓል።